ሰላም መምህር። ሰላም፣ ሰላም። እንዴት ነሽ? እንዴት አመሽ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እኔም አንድ ሶስት ህልሞች አሉኝ። በባለፈው ያቋረጥኩት ነው ቦታ ልልቀቅ ብዬ ሲበዛ ህልሙ የተወሰነ ተናግሬ ያቋረጥኩትና ከዛ በኋላም አንዱ ለጨምር ያለው እና ምን ይመስለኛል ናይጄሪያ ሀገር ሄጄ ይመስለኛል። እና ናይጄሪያ ሀገር ወደ ዋናው ከተማ ስገባ እዛ ኬላለ ኬላለ፣ እና ሁለት ሴት ልጆች እና አንድ ጅብ አለ እዛ ኬላለች። ሰዎች ይዘዋቸው እዛ ተቀምጠዋሉ። እና ወደ ዋናው ከተማ ለመግባት እነዛን ሴቶች ራስራሳቸውን በጅ በጅብ መተህ፣ ወይም ደግሞ ያንን ጅብ ዘለህ ነው ወደ ዋናው ከተማ መግባት የሚቻለው ይሉኛል። እንደዛ ነው የሚቻለው ሲሉኝ ሁሉ ሰው እንደዛ እያደረገ ይገባል። ይሄ ሀገሩ ግ ነው እና እንደዛ አድርገሽ ለምገቢ ወደ ዋናው ከተማ ለመግባት ተፈለግ ሲሉኝ፣ እንደዚህማ አላደርግም፣ ለምን እንደዚህ አደርጋለሁ? እንደዛ ታላደረግሽማ ትመለሻለሽ ያሉ፣ እሺ ብዬ ተመለስኩኝ። ተመለስኩና ወደ ሆነ ሰፈር ገባው። ወደ ሰሆነ ሰፈር ስገባ የዛ ቀበሌ አስተዳዳሪ ሴት ናት፣ የገቡበት ሰፈር አካባቢ እሷ ይሄ እኮ የሀገሩ ሕግ ስለሆነ እዛም አደርግ አለብሽ ትለኛለች። እኔ እንደዚህ አደርግም። እኔ እንደዚህ ሳየው የባዕድ አምልኮ ነው የሚመስለኝ። ለምን እንደዚህ ሰዎችን ራስ ራሳቸውን የተቀመጡ ሁለት ሴቶች አሉ እነዛ መት እና ጅቦችን ዘልል ለምን እገባለሁ ስላቸው፣ አዎ ሕጉ ነው ሁሉ እንደዛ እያደረገ ስለሚገባ እንደዛ ማድረግ አለብሽ ትለኛለች። አይ እንደዛ ስለሚያደርገው ብመለስ ይሻለኛል ስላት ይህማ አይሆንም ብላ ታባረኛለች ታሯሩጠኛለች። በቃ በሰፈር በየቤቱ እየሮጥኩ እደበቃለሁ። እየመጣሽ ታባርረኛለች ታሯሩጠኛለች። ሌሎችም ሊደብቁኝ አልቻሉም። ይሄ ህግ ስለሆነ ማክበር አለብሽ ማድረግ አለብሽ፣ ሁሉ እያደረገ አይደል? ይሉኛል ማለት ነው። እንደዛ እያሯሯጠችኝ እያሯሯጠችኝ አላደርግም ብዬ እኔም እንደዛ ሳላደርግ እሷም እያሯሯጠች ሳትዘኝ ከህልሜ የነቃሁ ማለት ነው። በህልም ጅብ ማየት ሁለት ትርጉም ያለው፣ አንደኛ የቡዳ መንፈስ ነው፣ ሁለተኛ ደግሞ የሰላቢ መንፈስ ነው። አንቺ ጋር ግን የሚታየው የሰላቢ መንፈስ ነው። ምናልባት በዙሪያሽ ያሉ ሴት ጓደኞችሽም ሊሆኑ ይችላሉ፣ ጎረቤት፣ ዘመድ፣ ማንነት ያላቸውን አላቅም። ብቻ በገንዘብም ይሁን በትዳር በማንኛውም አይነት ህይወት ከአንቺ ተጠቃሚ የነበሩ ሰዎች አሉ ማለት ነው። እና እነሱ መንፈስ ግን አንቺ ውስጥ አለ አሁን እነዚህን ሴቶች ሰዓት ግስጭ የሴቶች መንፈስ ነው። ባይዘው የሴቶቹን መንፈስ ከጓደኞች የመጣውም የምቀኛም የሰላቢ መንፈስ ይሆናል። ይሄንን ሰዓት ግስጭ ወደሚቀጥለው ስቴፕ ማለፋት መግባት ወደምትፈልጊው ቦታ ምናልባት ናይጄሪያ ብለሽ አልሽ። ከምን ጋር እንደሆነ ባይገናኝም ወደሆነ ሀገር ፈተና ወዳለበት ሀገር ለመሄድ ወይም ደግሞ የሆነን ፈተና ለማለፍ ወደን ፈቅደን የምንገባበት አንድ የሆነ ፈተና አላ አይደለም? አዎ። እና የሰው ሀገር ነው በእርግጥ ናይጄሪያም ለምን ናይጄሪያ እንዳየሽው አይገባኝም። እኔ ስረዳ ግን አንቺ የሆነ ቦታ ልትሄጂ አስበሻል። አይቀርልሽም ፈተና የማታውቂው አገር ነው። የትም ቦታ ብትሄጂ ግን ወደማታውቂው ማታውቂው ሀገር ለመሄድ ቢያንስ ሴቶቹን ራስ መቀጥቀጥ ጅቡን ማለፍ ያስፈልጋል። ሲል ሰላቢ መንፈስ በአንቺ ላይ ነበረ። ያ የሰላቢ መንፈስ ውስጥ ሳይወጣ በክፋይን የሚመለከት የቡዳ መንፈስ ሳይያዝ ከሴቶቹ የመጣው ፈተና አንቺ ሳይላቀቅ ወደሚቀጥለው ስቴፕ መሄድ ማለፋት ሺ ማለት ነው። ትህክና መምህር ምናልባት ከሴቶች ጋር በተገናኘ ከሴቶች ጋር አለ። ትህክና መምህር አለ። በጎረቤት ላይ ብዙ ነገር ያለው አለ። ሁለተኛው ህልሜ ደግሞ መኪና መንዳት አልችልም። እኔ መኪና አለኝ ግን መንዳት አልችልም። ሹፌሩ መቀመጫ ላይ ቁጭ ብዬ በጣም ወደ ውስጥ ገባሁ፣ ወደ ውስጥ እና መሪውን እንደዚህ በጣም ተስቤ ነው የምይዘው። ተስቤ ይዤ መሪውን፣ ተራራ ቦታ፣ ብዙ ድንጋይ ያለው፣ ብዙ ትልልቆች ድንጋይ ያሉበት ቦታ ተራራ ቦታ ነው። በጣም ተራራ ቦታና መኪና መንዳት አልችልም፣ ግን በጣም ታች እዛ ሹፌሩ መቀመጫ ቁጭ ብዬ በጣም ተስቤ መሪውን ይዤዋለሁ። መሪውን ይዤ እነዳለሁ፣ እየነዳሁ እንዴት በዚህ መሀል መንዳት እችላለሁ? እኔ ደግሞ መንዳት አልችልም። እንዴት መኪናውን አንቀሳቀስኩት? እንዴት ነደውት እያልኩ ቀማለሁ እና ያን ሁሉ ድንጋይ፣ ያን ሁሉ ትልቅ ድንጋይ ያለበት ቦታ ግን መኪናዋ ድንጋይ በውስጥ ውስጥ እያደረገችኝ ክም እንደምችል ሰው ትወስደኛለች፣ አጥታ ማለት ነው። ከዛ አንድ የባሌ ጓደኛለ እና ሚለኛል፣ ይችላል መንዳት፣ እናተግዘኝ ይህን ነገር እኔ መንዳት አልችልም ብዙ ድንጋዮች አሉ፣ ታገዘ ምናምን ስለው፣ ጥሩ እየነዳሽ ነው፣ ሂጂ አሁን ጥሩ እየነዳሽ አለ ሂጂ ቆይ በቃ እንደነበርሽ ሂጂ እንጂ ይለኛል። እና መሬቱን ማየት አልችልም። በጣም ውስጥ ጠልሜያለሁ። በጣም ተስቤ ነው መሪውን ይዤዋለሁ። ግን እነዳለሁ፣ እየነዳሁ እዛ ሁሉ ድንጋይ ውስጥ ውስጥ ነው የምትወስደኝ መኪና። ምንም ድንጋዩ መታኝ ምን አይለኝ። በጣም ተራራ ነው፣ ውስጥ ውስጥ ትወስደኛለች። እና እንደዚ አይነት ህልም አየሁ። መኪናው ነው መኪና እየነዳሁ እንደዛ ውስጥ ውስጥ እሺ ይ መኪና አንቺ ተብላ ስትጠራ አልሰማሁም፣ ብዬሽ እንግዲህ የእኛም መኪና አንቺ ነው መሰብ ነው። ጥሩ ነው። እንደ ሴት ካየሻት ብዙ አገልግላቸዋለች ማለት። የእናንተ መኪና ይኸውልሽ፣ በህልም መኪና ማየት የራስሽ የገዛ ስጋሽ ነው። ሹፌሩ ደግሞ ነፍስሽ ናት እና መኪና መንዳት አትችይም ግን ነዳሹ፣ በህልም ምን ማለት ነው? መጾም መጸለይ ምናልባት እርግጠኛ ነኝ ብዙ መስገድ ትንሽ ትቸገሪ ነበረ መሰለኝ። የሆነ ፍርሃት ምናምን፣ በዚያ ነገር ወደ መንፈሳዊ ህይወት ለመግባት ትቸገሪ ነበረ ብዬ አስባለሁ። በተለይ ለመስገድና ነው ለመጾም፣ እንዲህ አይነት ሀሳቦች ከበፊት ጀምሮ የነበሩት ከሆንሽ አተፍሪ ተራራ መውጣት ጾም ነው። ጾም ጸሎት ወይም ቀኖና ነው። ከካህን ሄዶ ንሳ ገብቶ ቀኖና መቀበል ነው ተራራ መውጣት በህልም ይህ በእናቶቻችን በአባቶቻችን የታወቀ ነው። ማንንም ሰው ተራራ ሲወጣ ከታየ ጾም ጸሎት ወይ አንድ የሆነ በነፍሱ ጉዳይ ላይ መግባት የሚገባው አንድ የሆነ ጉዳይ አለ። የግድ አንድ ቻሌንጅ ወይም ደግሞ አንድ የሆነ ቅጣት መቀጣት እንዳለበት ማሳያ ነው። እና መኪናዋ ስጋሽ ነው። እና በቃ የዛሽ ስጋሽ ከወጣች አንድ ያስጀምሪው ካስጀመርሹ በኋላ በዛው ትቀጥ ያለሽ ጥሩ የሆነ አካሄድ ትሄጃለሽ። የፈራሹ የሆነ ጉዳይ ይኖራል ለመግባት ወደ ሆነ መንፈሳዊ የሆነ ጥግ ቀጠሮ ያዝሽበት አንድ ጉዳይ ካለ እና ስጋሽ በእጅሽ የምትቆጣጠሪበት በነፍስሽ እጅ ማለት ነው፣ በሃይማኖትሽ እጅ፣ በመንፈሳዊ ማንነት እጅ ቁጥጥር ውስጥ የምታደርጊበት ጊዜ ይመጣል። ለአሁኑ ግን አንድ የተሸነፍሽበት ነገር እንዳለ ማሳያ ነው። ያ ምንድነው? ፍርሃትሽ ነው። ተቋረጠባቸው የሰሙኝ ይሆናል ብዬ አስባለሁ። ፍርሃት፣ መፍራት፣ መኪና መንዳት አለመቻል ማለት ለአንድ ነገር ራስን አለመስጠት ማለት ነው። የሰማሽኝ ነው። መኪና መንዳት አልችልም ማለት የመለማመድ አጋጣሚ ላታገኝ ትችላለሽ። ወይም ደግሞ ሁ ለምሳሌ መኪና መንዳት በጣም ነው የምፈራው። ከሹፌሩ ጎን ስቀመጥ እግሬ ውጥር ነው የሚለው። በቃ ምጋጭ ነው የሚመስለኝ። እሱ ለነዳውን ይጨናነቃለሁ። የእውነት በባህሬ ማለት ነው በባህሬ እና ግን በኖርማሊ ቢያስተምሩኝ ቢያስነዱኝ እለምዳለሁ የሚል ደግሞ ውስጥሽ ይኖራል። ማንኛውም ሰው ከእናቱ መንፈሳዊ ህይወት ላይም እንደዛ ነው። ስጋሽን ስግደት ካስለመርሽው፣ ጾም ካስለመርሽው እንዲያውም በጣም የማይወጣውን ከባዱን ነገር ትወጫዋለሽ ማለት ማሳያ ነው። ኦኬ እሺ ስሜትም አለ። እውነት ነው። እሺ። ሶስተኛው ደግሞ አሁን በቀደም ነው ያለምኩትና የሆነ ስራ ቦታ የሆነች ሴት የምትሰራ ጽይም ሴት ናት። እንደዚህ እንደ እናቶቻችን ያለች ሴት ውፍርፍር ያለች ጽይም ሴት ጽይም ነው አዲስ የምል ማለት ነው። ከእሷ ስራ ቦታ ሄድኩና ታግ ያለሽ ወይ ስራት? በጣም ሙሉ ፈቃደኝነት አዎ አግዙሽ ያለሁ ብላ በደስታ ለማገዝ እንትን አለች፣ ፍቃደኛ ሆነች ማለት ነው። የምጠይቃትን ሁሉ አሁ አግዝሻለሁ ነው በቃ ምትለኝ። እኔ አግዝሻለሁ ይህን ይህን ብዬሽ ስጠይቃት፣ እኔ አደርግልሻለሁ እናግዝሻለሁ ትለኛለች እና ያንን ስራዋን ቦታ እንዲሁም እዚህ ስራ ቦታ አንቺ ብሰድበት ትለኛለች እና አብሬያት እስከ ተቀመጥኩ ሰዓት በዛ በተቀመጥኩበት ረዥም ሰዓት አብሬያት ተቀምጬ ምንም ስራ አሰራም። ምንም ስራ የለውም እንዴ ህን ያክል ሰዓት አብሬሽ ቁጭ ብያለው፣ ግን አንድ ነገር አልሰራሽም። ምን ስራ አለሁ? ይሄ ነገር ስላተኝ፣ አሁን አይደለም ስራው በኋላ ነው ስራው የሚመጣው። ዋላ ግን ማስተናገድ በጣም ይሻል። ብዙ ሰዎች ይመጣሉ፣ ብዙ ስራ አለው። አሁን ግን ስለም ትለኛለች። ፍቃደኛ ደግሞ አንቺን ለማገዝ በጣም ፍቃደኛ ነኝ፣ ሁሉ ለማገዝ ፍቃደኛ ነኝ። በጣም በደስታ በሙሉ ደስታ ነው እንደዛ የምትለኝና እዛ መጨረሻ ላይ ምን አለችኝ? የእትዬዋ ባል የአንድ አካባቢ ኃላፊ ነው። በጣም ኃላፊነት ያለው ሰው ነው፣ ባለስልጣን። ምን ትለኛለች ሴትዮ ልጅ አሏት እዛ ግን፣ ከዛ ልጆች በኋላ መውለድ ትፈልጋለች፣ ግን መውለድ አችል። ምን ትለኛለች ከባህሌ ልጅ ወልደች ስጪኝ፣ ልክ ከማፀን እንደወጣ አድርጌ ልጁን አሳድግ አሳድገለሁ እንደ ራሴ ልጅ አድርጌ እንከባከበዋል። ከባሌ ልጅ ወለድ ስጪኝ ትለኛለች። እንዴት እንደዚህ ይሆናል? ታንቺ፣ እኔ እንዴት ልወልድ ስላት፣ በቃ እኔ ፈቅድ ቀድኩልሽ ከባሌ ልጅ ወልደስጭ ትለኛለች። እንደዚህ አይነት ህልም አሁን በቀደም ነው። ይገርማል። በገሀድ አንድ ማቃወም አለ። ልክ እዚሁ በትክክል በህልም አይታ በእውንም ሪያው ራሱ መጥቶባታል። አንዴት ልጅ እንግዲህ አንቺ ትዳር ላይ ያለች ሰው ነሽ ልጅ አላችሁ እናንተ ስለዚህ ልጅሽን ለታቦት ስጭሽ። ከባሌ ያቺ ሴት ቤተክርስቲያን ናት። ቤተክርስቲያን ያጫት ደግሞ ክርስቶስ ነው። ሙሽራው ክርስቶስ ነው፣ ሙሽራዊቱ ቤተክርስቲያን ናት። እና ልጅሽን በስለት መልክ ለእግዚአብሔር መስጠት እንዳለብሽ ማሳያ ነው። ልጅ በስለት መልክ ለእግዚአብሔር ስጭልኝ እግዚአብሔር እንዲያገለግል አምጪ እንደማለት ነው። ያቺ ቤተክርስቲያን ናት። ያች በዛ ለምን አሁን አይደለም ጊዜው በጣም ብዙ ስራ የሚበዛበት ሰዓት ይመጣል ማለት በልጅሽ ዘመን ሲያድግ በጣም ትልልቅ ብዙ ስራዎች አሉ እና ከዴጋ ስሪ ደስ ያለሽን እንያግዝሻለሁ፣ በሁሉ ነገር እንያግዝሻለሁ ማለት አሁን ለምታረጊው ነገር በሙሉ እኔ ፈቃደኛ ነኝ፣ እንከባከብሻለሁ። ለማንኛውም ስርዓት ማለት ነው ልጁን ተወልዶ እስኪያድግ ድረስ ቤተክርስቲያን ዝግጁ ናት። እኔ ይሄንን ነገር በአካል ስለማቅረው እንደዚያ ነገር በህልም በተደጋጋሚ ልጅ ወልደች ስጭኝ ብለው የሚማጸኑ ሴቶች መጥተው ተማጽነው ራሳቸውም በእውን መጥተው ጠይቀዋል። እንደገናም ደግሞ የቤተክርስቲያን ምሳሌ ሆኖ መጽሐፍ ላይ አንብቤያለሁ። እጅግ በጣም ነጭ ልብስ የለበሰ ሴት መታ፣ እባክሽን የምትወልጂው ልጅ ለባሌ ስጭልኝ ብላ አንዲት ሴት ስትማጸን፣ ያቺ ሴት ደግሞ በቤተክርስቲያን የተመሰለችው ሲፈታ ህልሙ ራሱ የመጽሐፍ ል እንዲሁም በሰው ተመስሎ ነው የሚመጣ ለምሳሌ መጽሐፈ ወግሪስ ወቅሪስ ይሉታል። ምናልባት አባ ገብረ ኪዳን ይመስሉኛል፣ ይሄ መጽሐፍ የጻፉት ግን፣ በታሪክ ላይ በገዛ መጽሐፉ ላይ ምን ይላል? ይሄ ውቅሪስ የሚባለው ሰው አንዲትን የባለስልጣን ሚስት ይወድና ከእሷ ጋር ለማማገጥ ይሞክራል። ሲጀምር ገና ታሪኩ ማለት ነው። ይኸው ቅዱሱ አባት ገና ህይወቱ ሲጀምር ከአንዲት ሴት ጋር ለመተኛት፣ ትዳር ላይ ያለችን ሴት ለመተኛት ሲሞክር ይላል በህልሙ እግዚአብሔር እንዳይሰናከል እኮ ነው እንግዲህ፣ ሲያስተምረው በህልሙ መልአኩ የሚጠብቀው መልአክ በሚወደው ሰው በኩል መጥቶ ተመስሎ አናገረው ይላል። ህልም ያየው ይሄ ውቅሪስ የሚባለው ህልም ያየው በጣም ብዙ ሰዎች እጃቸው ታስሮ ታስሮ ታስሮ ይገረፋሉ፣ ይጠየቃሉ፣ ሊገደሉ የተዘጋጁ ሰዎች አሉና፣ እና ከነዚ ውስጥ አንዱ እራሱን ሆኖ ነው ያገኘው። ይሄ ውቅሪስ፣ ቅዱስ ውቅሪስ ማለት ነው። ሊቅ ነው። በጣም ብዙ መጽሐፍት ጽፏል። ከዛ ወይኔ ምን አድርጌ ይሆን? እኔም ያ ሰውዬ የሴትዮዋ ባል እኔንም ከሶኝ ይሆን? ለምን ይሆን እዚህ የመጣሁት እያለ ሲብሰለሰል ከራሱ ጋር፣ በጣም የሚወደው በሰፈር ውስጥ በጣም የሚወደው ሰው ይመጣና አንተ ሰው እዚህ ለምንድን ነው የመጣው? ምን አጥፍተህ ነው ሲለው፣ ኃጢአቱን ሊደብቅ ይሞክራል። ከዚ አጥብቆ ሲጠይቀው፣ አይ በቃ ልንገረው ይልና እኔ እዚህ የመጣሁት ምናልባት የቀረብኳት ሴት ባለቤቷ ከሶኝ ይሆናል ብዬ አስባለሁና ሲለው፣ በወንጌል አምልሃለሁ ከዚህ ነገር ራስህን ጠብቅ ራስህን ጠብቅ ራስህን ጠብቅ ብሎ በሚወደው ሰው በኩል መጥቶ የሚጠብቀው መልአክ አናገረው ይላል ስለዚህ አንዳንድ ጊዜ መልአክ ነው ግን መልአኩ መገለጥ የሚፈልገው በማን ነው በሰው አድሮ ነው ማለት ነው አሁንም አንቺ ያየሻት ያቺ ሴት እመቤታችን ወይም ደግሞ ቤተክርስቲያን ትሆናለች እና ያንን ልጅ ውለጅልኝ ስትል ልጅ መውለድ በህልም ምንድን ነው ብዬሻለሁ ባለ ሀሳብ አንድ ነገር ማማጥ ነው አንድ ነገር ማፍለቅ ነው ከውስጥ የሆነ ደግ ነገር ማውጣት ነው ብያለሁ አምጦ መውለድ ማለት የሆነ ጭንቀትን መገላገል ነው በህልም መውለድ ማርገዝም ልክ እንደዚሁ ነው። አንድ የሆነ ከባድ ሀሳብ ማሰብ መጽነስ ያንን ነገር ደግሞ ስትወልጅ ካየሽ ደግሞ ሲያዋልዱሽ ካየሽ ደግሞ እጅግ ሰው ያስፈልግሻል፣ ተጨንቀሻል፣ የሆነ ሀሳብ ውስጥ ወጥሮሻል ማለት ነው። ለካህን ራስሽ ማስመርመር እንዳለብሽ ማሳያ ነውና ይህ ቅዱስ ፍቅሪ ስም በሚወደው ሰው በኩል ነው ህልሙን ያየው መልአኩ። አሁን አሁንቺም ደግሞ ልክ እንደዛው ነው ያየሽው ማለት ነው። እንግዲህ አላርዝምብሽና ይህች ሴት በበጎ ነገር አይተሻት ቤተክርስቲያን ነች ወይም መቤታችን ነች ብትባል፣ እባክሽን ልጅ በአሁኑ ሰዓት የሚያስተምር የለም ወይም ደግሞ የሚቀድስ ቤተክርስቲያን ተረካቢ የቁርጥ ቀን ልጅ ዲያቆን መሆን የሚችል ሰው የለም፣ እና ልጅሽን ስጭ እያለች ሊሆን ይችላል ቤተክርስቲያን አይታወቅም። እና የምትወልጂውን ልጅ ለታቦት ስጪ፣ ለቤተክርስቲያን አገልጋይ እንዲሆን ወንድ ከሆነ ዲያቆን፣ ሴት ከሆነች ደግሞ በተቻለሽ አቅም የቤተክርስቲያንን ትምህርት እንድትማል አድርጊያት። እሺ፣ እሺ እሺ እንደዚያ አደርጋለሁ። እሺ ህልሜን ጨርሻለሁ። አንድ ግን ከህልም ውጭ ናትና አጥብ ያለች ነው የምጠይቀው። እሺ ፈቃደኛ ተወንክልኝ። አንድ ጎረቤት አለች እና አንድ ጓደኛ ደግሞ ከኔ ራቅ ብላ አለችኝ። ጎረቤቴ እዚሁ እኛ አገብናት እና ከዛች ጓደኛ ጋር በተገናኘው ቀን አረም በተቀጠረ እንደዚህ ሻይ ቡና፣ ወይም ቤቴ በጣሽ ቀን ልጆቼ ሲያለቅሱብኝ አድራለሁ በጣም ሲያለቅሱብኝ ያድራሉ። እሷ በመጣች ቀን ማለት ነው። ከሽ ጎረቤቴ ጋር ደግሞ እንደዚሁ በተገናኘን ቀን ጀርም ሰጦ በተለይ ውንድ ልጅ እንደዚህ ቦፓሳ ልጆች፣ እንደዚህ ወፍራም ልጆች፣ ከሰው የሚግቡ አይነት ልጆች አላለ እንደዛ ናቸው ሰውነታቸው በተፈጥሮ ልጆች እና ምን ትለኛለህ። እሷ በመጣች ቀን ሰውነቱን ያሳቅፋል

እና እንደዚህ አይነት አጋጣሚ ታጥመኛል። ከነሱ ጋር ትኩሳት አለባቸው እንትን ያቺ የመጣችው ሴትዮ በመጣችበት ቀን እንቅልፍ ያጣሉ፣ ትኩሳት ይለቅባቸዋል፣ ራስ ምታት ምናምን። አዎ ሙቀት አላቸው። ሙቀት የቡዳ መንፈስ ይኖራል ብዬ ነው ማስበው። ብዙ ጊዜ በዝምድና በጉርብትና በሆነ የሆነ ሰው ቤት መጥቶ በተለይ ቆየት ቆየት እያለ የሚመጣ ሰው ወቅትን ጠብቆ ድንገት ባይዘዌ እመጣለሁ ብሎ ሳይናገር ድንገት የሚመጣ ሰው እንደዚህ አይነት ባህሪ ያለ ብዙ ሰዎች ልጆቻቸውን አስገብተው ወደ ጓዳ እንግዳ ከሄደ በኋላ የሚያወጡት ለዛ፣ ሂዱ ግቡ እናንተ ብሎ የሚያስገቡትም የሚያውቁት ነገር ሲኖር ነው። ከአይናቸው እየተነሳ መንፈስ ያጠቃል። ግን ምናልባት እንግዲህ ምን ታደርጊያለሽ አንቺ፣ ፊትለፊት ያቺ እንግዳ ስትመጣ የቅዱስ ሚካኤልን ስዕል መስቀል ነው። ገና በር ተከፍቶ እንደገባች ፊትለፊት ስዕሉ እንድታየና ለኋላ ያለው መንፈስ እንዲመጣ ማድረግ ነው። ቤት ውስጥ ሲገባ ስዕል አዱ የሚባለው ለዚህ ነው፣ ትልቁ ጥቅም ፊትለፊት ያንተን ትምህርት ሰምተን እንደዛ አረግነ የቅዱስ ሚካኤል ስዕል ፊት ለፊት አደረግነ። አንዱ ይሄ ነው። ሁለተኛ ነገር ደግሞ ልጆቹ ምንም አይነት እንግዳ ቢመጣ እንዳያገኛቸው እንትን እንዳይላቸው፣ ጠዋት ጠዋት ከእንቅልፍ ሲነሱ ትምህርት ቤትም ሲሄዱ ምንም ሲሉ እድሜያቸው ለትምህርት የደረሱ ከሆኑ አይናቸውን ቅባ ቅዱስ መቀባት፣ እጃቸው መዳፋ አምስቱ ሚሊዮን የስሜት ህዋሳታቸውን መቀባት፣ ጀርባይን ያመኛል የሚለውን ልጅ ጀርባውን መቀባት

አሁን ልጆች ጣቱ ተመልመያቸው አንጻር ምን ማዛሬ ስሳሽ እንደዚህ ማግኝ ምናምን እንግዲህ እየቆይ ስትለምጁ እኮ አሁን አንድ ነገር በጣም ድግግሞች ሲበዛ እንዘናጋለን። እና ልጆቹም ምነው ዛሬ የረሳሹ ካሉሽ፣ የረሳሹ ነገር እያስታወሱሽ ብቻ ሳይሆን አትዘናጊ እያሉሽ ነው። እና ይሄንን አትዘናጊ፣ ለምን እነዚያን ሰዎች ካላስተማርሻቸው፣ ንጹህ ካልሆንኩ ቢያንስ ጸበል መቀባትም ጥሩ ነው። ጸበል ጸበሉ ብድጋጎሽ እንዲጠጡ አይናቸውን ማሸት ጸበሉ ደረቀ ማለት እኮ መንፈስ ቅዱስም አብሮ ጠፋ ማለት አይደለም እምነትሽ ነው በጸበሉ ላይ አርፎ ሄዶ ፊታቸውን አይናቸውን ስትቀቢያቸው ስታፈሽላቸው ይድረቅ ጸበሉ ከፈለገ ለምን ለምን ጉዳይ እንደቀባሻቸው ነው ይታወቃል ስለዚያ ነው አመሰግናለሁ በጣም እናመሰግነው መምህር፣ እግዚአብሔር ይስጥልን። በተምረቱ በጣም ተምረንበት አለመምህር፣ በዚህ ቀጥል። በእውነት ሁሉ ሰው ተቀይሯል። እንጃ መቼም ይህ ትምህርት ፈጣሪ እየበዛና እየቀጠለ ይሄድ እንጂ ትምህርት ባቆመ ብዙ ሰውን ለእኔም ጸሎት አድርጉልኝ። እግዚአብሔር ያስበናል። እስኪ እሺ መምህር፣ እሺ፣ እናመሰግናል። መልካም እሺ፣ ቻው